የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በሶስት የትግራይ ሰራዊት አዛዦች ላይ የስራ እግድ ውሳኔ አስተላለፉ። ፕሬዝዳንቱ ከትናንት ሰኞ መጋቢት አንድ 2017 ጀምሮ ከስራ ያገዷቸው ከፍተኛ የጦር መኮንኖች ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ፣ ሜጀር ጀነራል ማሾ በየነ ና ብርጋዴር ጀነራል ምግበይ ኃይለ ናቸው። አቶ ጌታቸው የእግድ ውሳኔውን ለጦር አዛዦቹ ያሳወቁት ለእያንዳንዳቸው በትናንትና ዕለት በጻፉት ደብዳቤ ነው። ፕሬዝዳንቱ በትግራይ ክልል ጊዜያዊ አስተዳደር ምክትላቸው የሆኑት ሌተናል ጄነራል ታደሰ ወረደንም ጉዳዩን እንዲያውቁት በደብዳቤው ግልባጭ ላይ አካትተዋቸዋል። ደብዳቤው የሰላምና ጸጥታ ካቢኔ ሴክሬታሪያት ኃላፊ ከሆኑት ሌተናል ጄነራል ታደሰ በተጨማሪ ለጊዜያዊ አስተዳደሩ ሰላምና ጸጥታ ቢሮም ግልባጭ ተደርጓል። ተመሳሳይ ይዘት ያለው የአቶ ጌታቸው ደብዳቤ፣ ቅድሚያ የሰጠው በትግራይ ክልል በአሁኑ ወቅት ያለውን ሁኔታ መግለጽን ነው። ከመንግስት ውሳኔ ውጪ መላው ሕዝባችንን ወጣቶቻችንን፣ ወደ ግርግር፣ የጸጥታ ኃይሎችን ደግሞ ወደ እርስ በርስ ግጭት የሚከት ብሎም መላው ሕዝባችንን ወደማይወጣበት አዘቅት የሚያስገባ እንቅስቃሴ አሁንም አልቆመም፣ ሲሉ የጊዜያዊ አስተዳደሩ ፕሬዝዳንት ለጦር አዛዦቹ በጻፉት ደብዳቤ ላይ አመልክተዋል። በትግራይ ሰራዊት የግንባር አዛዦች ላይ የተላለፈው ውሳኔም ከዚሁ ጋር የተያያዘ መሆኑን ጥቆማ ሰጥተዋል። ይህ ሁኔታ ስርዓት ባለው አካሄድ መግባባት እስኪደረስበት ድረስ ከፍተኛ የጦር መኮንኖቹ ከሰራዊት ግንባር የማዘዝ ኃላፊነታቸው ላልተወሰነ ጊዜ የታገዱ መሆኑን አቶ ጌታቸው በደብዳቤያቸው አስታውቀዋል። ይህ ደብዳቤ በትግራይ ክልል መገናኛ ብዙሃን ይፋ ከመደረጉ ጥቂት ሰዓታት በፊት አቶ ጌታቸው በሰጡት ጋዜጣዊ መግለጫ የትግራይ ሰራዊት ከፍተኛ አዛዦች ለአንድ ቡድን ወገንተኛ ሆነዋል ሲሉ ወንጅለዋል። የጊዜያዊ አስተዳደሩ ፕሬዝዳንት በዚሁ መግለጫቸው የሰራዊት አዛዦቹ ካላቸው ኃላፊነት ውጭ በሆነ አካሄድ ለአንድ ቡድን የመደገፍና በህገ ወጥ አካሄዶች ስልጣንን ለሚፈልጉት ወገን አሳልፎ የመስጠት ዝንባሌዎች እየታዩ መሆኑን አመልክተው ነበር። የጦር መኮንኖቹ ተግባር የትግራይ ሰራዊትን አንድነትን የሚያፈርስ እንዲሁም የፕሪቶሪያውን የሰላም ስምምነት ለአደጋ የሚያጋልጥ ነው ሲሉም ተችተዋል። የሰራዊት ከፍተኛ አዛዦች ራሳቸው ያነጹትን ሰራዊት ለተራ አጀንዳ ሲባል እርስ በራሱ የሚፋጠጥበትን ሁኔታ ከመፍጠር መቆጠብ አለባቸው ሲሉም አቶ ጌታቸው በዚሁ መግለጫቸው አሳስበዋል። ለኮራ አዛዦች፣ ለአርሚ አዛዦች፣ ለግንባር መሪዎች ያለን ክብር እንዳለ ሆኖ አሁን እየተደረገ ባለው እንቅስቃሴ ውስጥ መግባታቸው ግን ታሪካቸውን የሚያቆሽሽ ከምንም በላይ ደግሞ የትግራይ ሕዝብን ለአደጋ የሚያጋልጥ መሆኑን አውቀው ሥርዓትና ሕግ ባለው መንገድ እንዲሄዱ በዚህ አጋጣሚ መልእክቴን ማስተላለፍ እፈልጋለሁ ብለዋል። የጊዜያዊ አስተዳደሩ ፕሬዝዳንት ሁለት መቶ ገደማ የሚሆኑ የጄነራልና የኮሎኔል ማዕረግ ያላቸው የትግራይ ሰራዊት ከፍተኛ አዛዦች ባለፈው ጥር ወር አጋማሽ ካደረጉት ስብሰባ በኋላ በትግራይ ጊዜያዊ አስተዳደር ላይ ለውጦች እንዲደረጉ የአቋም መግለጫ አውጥተው ነበር። በዚሁ የአቋም መግለጫቸው በዶክተር ደብረጽዮን ገብረ ሚካኤል ለሚመራው የህወሀት ጎራ እውቅና መስጠታቸው ይታወሳል። በዶክተር ደብረጽዮን የሚመራው የህወሀት ጎራ ይህንን ተከትሎ ባካሄዳቸው ስብሰባዎችና ባወጣቸው መግለጫዎች የሰራዊት አዛዦቹ ውሳኔዎች እንዲተገበሩ በተደጋጋሚ ግፊት እያደረገ ይገኛል። የትግራይ ክልል ጊዜያዊ አስተዳደር ካቢኔ በበኩሉ የሰራዊት አዛዦቹ ያሳለፏቸው ውሳኔዎች መሰረታዊ ስህተቶች ያለባቸውና ተፈጻሚነት የሌላቸው ናቸው ሲል ውድቅ አድርጓል።